ሊዲያ እና ፍቅር ተመካክረው የአደይ አባቷ የክርስትና ልጅ ኢላን እንዲዘርፈው አደረጉ። ደብድቦ፣ እንዲሁም ደግሞ ያለውን ነገር በሙሉ እንዲዘርፈው አደረጉ። ሌላው ነገር ቀላል ነው፣ ግን ከአባት እስከ ልጅ የተወረሰ ውርስ የተረማመደ ሀብል ዘረፉት ኢላን። ኢላ ደግሞ አደይ ላይ ጣቱን ቀሰረ። እሷናት ያዘረፈች ልጁን ታቃዋለች፣ አለ። እናም ሲቀጥል ደግሞ አሁን ፍቅር ሄዳ አናገረቻቸው ኪንጎንና፣ እንዲሁም ደግሞ በቀለን የአደይን ወንድም። ከዛም ሀብሉን እንዲሰጣቸው ለመኑት፣ ሰጣቸው። ከሰጣቸው በኋላ ደግሞ ሌላ ሴራ አቀዱ ለአደይ። አይገርምም አደይ ምንም የምታቀው ነገር የለም ሌባሉ ብላ በጣም ተሰምቷታል። ታለቅሳለች። ስቃው በዛ ቀጠለና የልጁን ወይም ደግሞ የኢላን ሀብል ከፍቅር ጃኬት ውስጥ አድርገው አደይን ኢላ እንዲጠራት ወይም ደግሞ የኢላ ቤት ያለችው የአደይ እህት ታመመች። እናም ኢላ ደወለ እህቷን ትንሽ አሟታልና አደይ ትምጣ አለ። ከዛም ስትሄድ እንቺ ፍቅር ልብ ፍቅር እንቺ ልበሽ ይህን ጃኬት ታዲያ እንዳይበርድሽ ብላ ሰጠቻት። አደይ የዋህ ያንን ጃኬት ተቀበለች። ግን የኢላ ሀብል ጃኬቱ ውስጥ አለ። ፈጣሪ ግን ጥሎ አይጥልም። ዳዊት ያያል ሁሉንም ነገር። እናም ያንን ነገር እንዴት ነው፣ ምን ማድረግ አለባቸው? ይገርማል። እዛ ሄዳ እንግዲህ አደይ ጃኬቱን ስታወልቀው ሀብሉ ይወድቃል። ያን ጊዜ ኢላም ሀብሌን ሰርቀሻል አንቺ ሌባ ብሎ እንዳዋርዳት እዛ ስለፈለጉ ነው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አደይ በጣም ታሳዝናለች። አደይን ሀብል ሰርቃለች በማለት ኢላ ወነጀላት። እሷ ይሄን ሁሉ ምታቀው ነገር የለም። ፍቅር አደይን ኢላ ቤት ልካት ነበረ። ሊዲያ ደግሞ አደይ ኢላ ቤት እንድትሄድ አትፈልግም። እናም በስተመጨረሻ ግን የአደይ የአባቷ ክርስትና ልጅ እሱን የኢላን ገንዘብ እንዲዘርፍ አደረጉ። ኢላንም ደበደበው። ከዛም በኋላ ኢላ ሁሉም ነገር ይመለሳል፣ ሰዓቴ፣ ስልኬ፣ ገንዘብ ሁሉ ነገር ይመለሳል። ግን የማይመለሰው የአባቴ ስጦታ ነው። የአባቴ ስጦታ ደግሞ ከሱ አባት ተረማምዶ እኔ ጋር የመጣ ወደፊትም ደግሞ ወንዱ ልጄ ላይ እንዳስርለት የተደረገ የተረማመደ ስጦታ ነው። እሱ ምን ነው ያዘረፍሽ ብሎ ኢላ አደይ ላይ ጮኸ። አደይ ደግሞ እናቴ ትሞት፣ እኔ ምንም አላቅም፣ እማቀው ነገር የለም አለችው። እሱ ግን ጮህባት። ከዛ ሊዲያና ፍቅር ደግሞ መቀባበል ጀመሩ። አንቺ ሌባ አዘረፍሸው አይደለም? ዝም በላት። እሷ ናት የሰረቀችው፣ ደውላ ስለ ሀብል እያወራች ነበር አለች ፍቅር። አደይ እኔ ይህን ካንች አልጠብቅም አለ ኢላ። ቀጠሉ ሁለቱ ተመካክረው፣ እሷ ናት፣ ማንም አይዘርፈም፣ እሷ ናት ያዘረፈች? አንቺ ሌባ እያሉ እሷ ላይ ድንግርግር አደረጓት። እሷ መልስ መስጠት አቃታት። ከዛም ምን ትበል ደነገጠች ዝም ብላ ኢላም ጮሆባት ሄደ። በስተ መጨረሻ እቤት ሲሄድ አደይ እህት ላይ መጫወት ጀመረ ልጁ አደይ ጋ አይቸዋለሁ፣ እናም አደይ ከዚህ ቤት ስትሄድ ቁማ አይቸዋለሁ። ስለዚህ እሷ ታውቀዋለች፣ ፊቱን አስታውሳለሁ አላት። ስሙ ማን ነው አለችው። እኔ ስሙን ምን አውቃለሁ። ስለዚህ ይህ ሁሉ ሴራ የአደይ ነው ማለት ነው አላት። በፍጹም አደይ ቴ ይሄን አታረግም። እንዴ ለእህትሽ እየተከራከርሽ ነው? ወይ ሌባ ናት ወይ የሌባ ተባባሪ ናት ሲላትም፣ በፍጹም ብርሃን አታናች። ከዚህ በላይ ብዙ እንድናገር አታደርጊኝ ሲላትም፣ እህቴ በፍጹም ይሄን ነገር አታደርግም? የራሷን አይደለም የሰው ልትወስድ፣ የራሷን የምትሰጥ ናት። እዋክን ኢላ አለችው። ደግሞ ልጁ ጋር ተገናኘች ማለት ሰረቀች ማለት አይደለም አለች። ከዛም ኢላ ግን አሁንም እየጮኸባት ነው እብርሃን ላይ። በኋላ ሲረጋጋ ጸጥ አለ። ፍቅር እንግዲህ አደይን ከኢላ ቤት እንድትሄድ ትፈልጋለች። ሊዲያ ደግሞ አትፈልግም። አደይ ክቼን እያጸዳች ነበረ። እናም አደይን እንግዲህ ምን አደረጉ? እክችን ገባች፣ ከዳዊት ራቂ ብዬሽ አልነበረም ወይ አንቺ ደደብ አሰሚም አለቻት። እባክሽን ፍቅር አታሰቃይ ስትላትም፣ ነገ ከዚህ ቤት ኩተትሽን ይዘሽ ውልቅ ማለት አለብሽ። ካልበለዚያ ግን ጥሩ ነገር አይመጣም፣ እቀብርሻለሁ አለቻት። እባክሽን ተረጋጊ አለች። እንግዲህ ዳዊት ደግሞ ለአደይ ስጦታም ትላታል። እናም አደይ ደግሞ በጣም ከፍቷት ደረጃ ላይ ቁጭ ብላ ታለቅሳለች። ከዛም ዳዊት ሄዶ እጎና ቁጭ ብሎ እንዳዴ ምን ሆነሽ ነው እያለቀሽ እኮ ነው ሲላትም፣ ታውቃለህ፣ ኢላ የኢላን ሐብል ሰረቅሽ አሉኝ አለችው። አንቺ እንደማትሰርቅ ታዳምን ያስለቅስቻል አላት። ለባሉኝ እኮ እያልኩ ነው አለችው። በጭራሽ እንዴ ደ አንተም እንዴ እኔ አንቺ ሰረግሹ መቻልኩኝ አንቺ መልካም ሰውነሽ ምንም የምታደርግ ሰው አይደለሽም። ስለዚህ አለ ሊዲያና ፍቅር ናቸው እሷናት የሰረቀችው አሉት ይበልጥ እንዲጮኸብኝ ያደረጉት ሲል ይሄ ሴራ የሷ ነው ብሎ ዳዊት እየሮጠ ሄዶ ፍቅር ላይ ጮኸባት። ምንም አቀው ነገር የለም። አደያ አደያ ትበላለችው። በጣም ያሳዝናል። ቀጠለ ሊዲያ ደግሞ ሊዲያና ፍቅር ተመካከሩ። አደይን ከዛ ቤት ብናርገው የሚያወጡበትን ነገር ተመካከሩ። አልጋ በመበተን የተስተካከለ ልብስ በመበተን እና ማደይ ስታስተካከል፣ አንቺ ሌባ ደግሞ ክላሳችን ምን ልስ ሰር ይገባሽ ሏታል። በጣም ያሳዝናል። እንግዲህ ሊዲያ በጣም ሰው ትነቃለች። እናም አዩልሽ፣ እዛ ቤት ፍቅር ሂጂ ብላ ብትልክሽም እንዳትች አለቻት። ደግሞ ፈጠን ብለች እያችን እህትሽን ከዛ ቤት አስወጪ፣ አለዛ ሌላ ችግር ነው የሚፈጠረው፣ አለቻት። እኔ እኮ ኢላ ቤት መሄድ አልፈልግ፣ ፍቅር እየላከች ነው አለች። አንቺ የሚሉሽን አሰሚ፣ ለፍቅር ብቻ ነው እግርሽ የሚንቀጠቀጠው፣ አዩልሽ እኔም ተናግሬያለሁ። ከዚህ በኋላ እዛ ቤት እንዳትሄጂ እህትሽን አስወጪ አለቻት። እህቴ እዛ የሆነችው ፍቅር ስላባረረቻት ነው። እኔም እዛ የሚሄደው ፈልጌ ሳይሆን ፍቅር ሂጅ ስላለች ነው አለቻት። ተናግሬያለሁ ብላ ሄደች። ከዛም እንግዲህ ሁለታቸውም ይሄን አላጸዳሽውም፣ ነይ በማለት አደይን ጠሯት። ከዛም አንቺ ቆሻሻ አላጸዳሽውም አለቻት ፍቅር አጽድቻለሁ እኮ ቆጧት፣ አለች። ከዛ ቢጠዳ ባይጠዳ የሴራሚክ እንዳንቺ አንቺ ቆሻሻ ስለሆነ ስላታ ጠዳ ብታጨጂውም አይጸዳም አለቻት። ከዛ ሁለቱም የሚጮሁባት ጀመር። ውሃ በጭንቅላቷ ላይ ገለበጡባት። ከውጭ በር ሲቆረቆር እሩጠው ጃኬት ታለብሰቻት ፍቅር ያሳዝናል። ዳዊት ደግሞ ይሄን ሴራ ስላወቀ እነዛን እነ ደመቀንና ኪንጎን እያባረራቸው ነበረ። እነሱም በረሩ። ፍቅርና ሊዲያ ሂደው ግንጎን ሀብሉ እንዲሰጣቸው ለመኑት። ይሄ ያባቱ ስጦታ ነው እባካቸውን ሲሉትም ጉንጨን ሳሙና ሲላቸውን ፍቅር ሳመች ተቀበለች። ሊዲያ ግን አላደርገው አለች። ከዛም ያንችን አልፈልግም አለ ዳዊት ሲያባረራቸው፣ ለዛ ለሀብል ሊጠይቀን ነው አለ ደመቀ። እኔ አደይና ፍቅራት አለው ሲል ከአደይ ራቀ። አደይ ምስኪን ልጅ ናት፣ ብዙ ችግር አለባት። እርሳት አለው። ልረሳት አልችልም። ደመቀ በአንተ በኩል እንድንገናኝ እርዳይ ሲለውም በፍጹም አላደርገውም አለ። እንግዲህ ጠራትና አደይ ከመሄዷ በፊት ዳዊት እነሱን አባሮ ሲመጣ ስጦታ ይዞላት መጣ። በሩን ሲቆረቁር አደይ እየለበሰች ነበረ። ከዛ ይቅርታ ብሎ ፊቱን አዙሮ ቆመ ዳዊት። ከዛም በሩን ከፈተች። ምንድን ነው ስትለውም፣ ስጦታ ህጅልሽ መጥቼ ነው። ደስ ካለች ተቀበይ ሲላትም፣ አልፈልግም ፍቅር የንካይች ሌላ ችግር ይመጣል ስትልም፣ ፍቅር ምን አገቧት እዋክሽን አለ። ከዛም እሺ በቃ አሁን ሂድ ብላ ስጦታውን ተቀብለው በሩን በኃይሉ ዘጋችበት። ደብም በጣም ጭንቀት ውስጥ ገባ። አደይ ጋ እንግዲህ አደይን እንድትሄድ ያንን ጃኬት አልብሰው ላኳት። እዛ ስትሄድ እህቷ በሀይለኛ ወድቃለች። እናም ኢላ እየታገላት ነበረ። አደይ ምን ጠረጠረች? ኢላ ስትወድቅበት ከብርሃን በላይ ሆኖ እየታገላት አንቺ ብርሃን እያለ ነበር። አደይ እዛ ላይ ደረሰች። ነገር ግን የሀብል እውነት ኢላ ምሷን ይጠረጥራል። እንደ መጀመሪያ እንደጠረጠረው አይገርምም። ዳዊት ግን አብሯት ስለሄደ ያንን ሀብል ተጃኬቱ ውስጥ ከወደቀ የእነሱ ሴራ መሆኑን ያውቃል። ሊዲያ አደይን በኃይለኛው ጠርታ በፊት ልብሷን እያስተካከለች ነበረ። እነ ውጭ ከዚህ ቤት አንች ሌባ ብለው ሁለቱም አስወጧት፣ እሷም ወጣች። ደግሞ በድጋሚ ጠርታ ልብሴን አስተካኪ አለቻት። ከዚም እየጮኸች ዳዊት ደግሞ ሊዲያ እኔ እንደማቀሽ ግን መጥፎ ሰውነሽ ወይስ አላቀሽም ወይስ ተቀይረሽ ነው ሲላትም አንተ ቆይ ለዚህ ለገረዴ እንደዚህ ያደረገ ምክንያት ምንድነው ስትለው ዳዊት ተደናበረ ሰውናት በአደብ ዘዣት በስርዓተ ዘዣት ስለ ንቦናና ትጉጂ ነው ያልኩት ማንም ሰው በመጥፎ እንትን ሲባል አልፈልግም ሲላትም የዚህ ቤት ሰዎች ናቸዋ እንደዚህ ያደረጉኝ ወንድሜ አለች በጣም ያሳዝናል አለ የአደይ ስቃይ እንደቀጠለ ነው እህቷ አሁን እዛ ታማ ትንደፋደፋለች። እናም ኢላን ትጠረጥረዋለች ወይስ ደግሞ ምንድን ነው የሆነ የተደፈረች አይነት ነው ህመሟ የሚያደርጋት። ብርሃን አዴ ደግሞ በጣም ደንግጣለች። ስቃዋ ቤበዛም በእህቷ አትደራደረም እና ለእያንዳንዱ እያንዳንዱ ነገር በእናቷ ማለችላቸው። እኔ እሱን አላዘረፍኩኝም ብላ ለፍቅርም ለሊዲያም ለኢላም ማለችላቸው፣ ግሊያምኗት አልቻሉም እሷ እሷ ናት እያሉ ኢላም ምን ሆኜ ነው አደይን የምጠረጥራት? አለ። ቻናሉን ሰብስክራይብ እያደረጋችሁ